ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ይህ ሀብቴ ፊደል አካዳሚ ነው። ለማታውቁኝ አበበነኝ ሁሌም የአማርኛ ትምህርቶችን በተከታታይ እየሰጠሁ እገኛለሁ። ዛሬ ደግሞ ያለ ነው፣ ያው በባለፈውም እንዳየ ነው፣ አረፍተ ነገር ምስረታ ላይ ነን። ፊደሎችን ጨርሰን ቃላት መስፍተን ለማሆን አረፍተ ነገር ገብተናል። ከዚህ በፊትም የተሰሩ ሌላሉ፣ እነዛን ማየት ትችላላችሁ። ቪዲዮውን ደግሞ ሁሌም ላይክ ሼር፣ እና ሰብስክራይብ ማድረግ እንዳትረሱ። መማር የምትፈልጉ ደግሞ በኦንላይን እየሰጠን እንገኛለን። እናንተ በሚመቻችሁ የሶሻል ሚዲያ አማራጭ ደግሞ ዋትሳፕ፣ ቴሌግራም እና በሌሎችም ተጠቅመን እናስተምራለን። በሚመቻችሁ አናግሩን። ዛሬ ቀጥታ ወደ ትምህርቱ እንገባለን። እዚጋ ስንጀምር ይላል ለ

ጭ ተለዋዋጭ ይላል አጠቃላይ ተለዋዋጭ ናት ናት አጠቃላይ ሲነበብ ዓለም ተለዋዋጭ ናት ዓለም ተለዋዋጭ ናት ይላል። ኦኬ እዚህ ጋ ደግሞ ሁ ሁ ሌ ም ሁሌም

ስብ እናስብ አጠቃላይ ይሄ ሁሌም ይሄ ደግሞ መልካም ይ ደግሞ ነገር ይሄ ደግሞ እናስብ ስናነበው ሁሌም መልካም ነገር እናስብ ይላል። ሁሌም መልካም ነገር እናስብ። ኦኬ እዚ ጋ ደግሞ ሴ ሴ ት ሴት

እናትም እህትም ናት። አጠቃላይ ሲነበብ ሴት ልጅ እናትም እህትም ናት ብለን እናነባለን። ሴት ልጅ እናትም እህትም ናት ብሎ እስከ መጨረሻው ይነበባል ማለት ነው። እዚህ ጋር ደግሞ ት ት ይሄ ት ም ም ህ

የለውጥ የለውጥ መ መ ሰ ሰ ረ ረ ት ት መሰረት መሰረት ነ ነ ው ው ነው ነው አጠቃላይ ምን ይላል? ትምህርት የለውጥ መሰረት ነው ይላል። ትምህርት የለውጥ መሰረት ነው ብለን እናነባዋለን ማለት ነው። ኦኬ እዚህ ጋር ደግሞ ጥ ጥ ሩ ሩ ሲነበር ጥሩ ይላል ጥሩ

ሀ ሲነበብ የበረሃ የበረሃ ጥ ጥ ላ ላ ጥላ ጥላ ነ ነ ው ነው ነው ስናነበው ጥሩ ጓደኛ የበረሃ ጥላ ነው ይላል። ይህም ጥሩ ጓደኛ የበረሃ ጥላ ነው፣ ጥሩ ጓደኛ የበረሃ ጥላ ነው ብለን ነበር። ኦኬ፣ አሁን ደግሞ እዚህ ጋ ነን። እዚህ ደግሞ ት ይላል። ት ት ግ ስ

ትወወዳዳለለችች ትወዳለች ትወዳለች። ሲነበብ አጠቃላይ ትግስት መጫወት ትወዳለች ይላል። ትግስት መጫወት ትወዳለች። ኦኬ እዚህ ጋር ደግሞ

ወለደ ቺ ቺ ወለደች ወለደች አጠቃላይ ስናነበው ዝናሽ ባላግብታ ልጅ ወለደች ይላል። ዝናሽ ባላግብታ ልጅ ወለደች። ኦኬ አሁን ደግሞ እዚህ ጋር በ በ ቂ ቂ በቂ በቂ እ

ኛ ት ት መተኛት መተኛ ት አ አ ለ ለ ብ ብ ን ን አለብን አለብን አጠቃላይ ስናነብ በቂ እንቅልፍ መተኛት አለብን ይላል። በቂ እንቅልፍ መተኛት አለብን። ኦኬ እዚህ ጋር ደግሞ አ አ ብ ብ ዝ ቶ ቶ ሲነበብ አብዝቶ ይላል አብዝቶ መ

መጀመሪያ ይላል። መጀመሪያ አጠቃላይ ስናነበው ይላል ከሁሉም መጀመሪያ መጀመሪያ ከዛ ሰ ሰ ው ው ሰው ይላል ሁ ሁ እዚህ ጋር ደግሞ ን ናትቺ ወደ ታች እንደዚህ እናወዳታለን። ን ሁን ሁን አጠቃላይ ከሁሉም መጀመሪያ ሰው ሁን ይላል። ከሁሉም መጀመሪያ ሰው ሁን። ኦኬ ውድ ቤተሰቦች ለዛሬ ያለን እዚህ ጋር ያበቃል። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ደህና ሁኑልኝ ቪዲዮ ደግሞ እንደሚደርሳችሁ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ፣ እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ እየገባችሁ እኛ መናገር ይችላላችሁ። እናንተም በሚመቻችሁ የሶሻል ሚዲያ አማራጭ እንሰጣለን። ዋትሳፕ፣ ቴሌግራም፣ እንዲሁም ሌሎች ተጠቅመን በሚመቻችሁ ሰዓት እየሰጠን እንገናኛለን። እስከዛው ደህና ሁኑ። መልካም ጊዜ። ባይ